አሁን ትላንትና ሌላ ይቀሮ ሲሄድ ኮ የአንድ ጊዜ ላኳርጦች ትላንት አሁን ጋሽዬ የምንድና ያሉት ብሩኬን ይሄ ሰዓት እጄ ላይ ሳየው አንተን ያየው ነው የሚመስለኝ፣ እኔ ለአንተ ያለኝ ነገር የተለየ ነው ብለው ሰዓት እንኳን የሰጣቸውን ሰዓት ማለት ነው ጋሽዬ እጁ የሰዓቱን ይህን ሳይ ትቼው እንኳን ከወጣው ተመልሼ በሞተር መትቼ ነው ይ አስር የምወጣው አንተ ይመስለኛ ይመስለኛል ያሉት ትላንት ሰምተሻለ አይደል? እነሱ ግን ምንም የማይገባቸው ደንቆሮዎች ው አለች። ኮሽ እኔ ልክ ያለው አባቷ እንለምናለው አለች። ሰ ትላንት እኮ በቃ እኔ ሽማግሌ ልካለው እኔ ለምናለው አባቷ ጋር አለች ጁዲ ዲዲዬ ልክ ነሽ ይልች ና አንዳንድ ጊዜ በዚህ ሰሞን ማለት ነው። በዚህ ሰሞን እኮ የማይጠበቅ ሰው ጋር እኮ ነው የሆነ ነገር እየታየ ያለው እየወጣባቸው ያለው በምንም አልጠብቃቸውም ሰዎች ማየት ነው ማየት እኔ ዝም ብዬ ኮ ዞር ዞር ስል እግዚአብሔርን የማልጠብቀው ሰው ጋ ነው

እንደዚህ ታውቂያለሽ፣ ጣላት የሆነ ነገር ከሰው ላይ ያ ሰው ከፍታውን እግዚአብሔር ከፍታዎቹን ነው የሚያሳያቸው። እናንተ ደግሞ ወደ ታች እኛ የሚቀኘዎች ደግሞ ወደ ታች ነው። መቼም ሰው ሀገር ላይ ሆኖ ክፉ ቃላት ማነጋገር እኔ ይከብደኛል፣ አንዳንድ ጊዜ ማለት ነው። እስቲ አንዳንድ አስቡት እግዚአብሔርን የሚመጣብንን ነገር ቁጭ ብለን የማነሳበት ዛ የራሷ አ አንዳንድ ጊዜ ምን እንደምታውቂያለሽ እግዚአብሔር ነው የምልሽ። የመጀመሪያ ልጅ ነኝ ከቤት ማለት ነው። ተናናሾች በጣም ነው የምቀነው ነው ተናናሾች ማለት ነው። ለምን ብቻ ጌታ ሆይ እነሱ በስነ ስርዓት ቁጭ ብሎ እየተማረ እዛ እየተጋፈጡ እየኖሩ ነው ሽብቄ ሽብቄ በዴት ነው አለ ጌታዬ፣ እኔ ለምንድነው ይሄ እሳት ውስጥ ምለው? ምክንያቱም አንድ የድሁምትነን አምስት ሴቶች ነን፣ እግዚአብሔር አይቆጥረን የአንድ እናትና የአንድ አባት ነን። እና የተለያየው ነገር እኔ እራሱ አየሽው ይሄ እኛ ያለነን ነን። ምንም ነገር ጥሩ ነገር ቀና ነገር ብናስበው እኔ ጥሩ ቢሆን ኑሮ ከሀገር ጥሩ ሰው አይደለሁም፣ እንደ የሚልበት ፓርት አለ። እኔ ጥሩ ሰው አይደለሁም፣ እኔ መጥፎ ነኝ ይመስለኛል አንዳንድ ጊዜ። ለምን ብታይ ሰው ሀገር ላይ የሚቀጣበት ምክንያት አባርት ሲመጣ ምንጣ እኔ የሚቀጣበት ምክንያት ብዬ የምጸጸጥበት ቦታ አለ ጌታን ምክንያቱም ወንድ ውስጥ እሳት ውስጥ ነው ያለ። እሳት ውስጥ ቁጭ ብለን ኑሮ አይባልም። ትላንት እንኳን በልብሱ ራሱ እያገኘው ነበረ። በልብሱ ማለት ነው ጠቅላላ አንድ አይነት ልብስ

አቤት፣ አቤት ታያቸው። እነሱ ይተዋወቃሉ። እነዚህ ማ ይታወ አሮባት የሰው ታማ ስላለች የራሷ አሮባት የሰውን ታማ ስላለች። ኮጭ ብላይ የማደም ዋይፋ ተመችቷታል። ማሰባን አቀቶታል። ሰው ልጅ ማሰቢያ ከሌላ ጥሩ አይደለም። በሰው ሕይወት ደግሞ ገብተው ሕይወትን ለራሷ ህይወት የምታሰብ ከሆነ የሰው ህይወት ማሰብ አለባት። እህትሽን የምትወጭ ከሆነ የሰውንም እህት መውደድ ነው። እናትሽን ምትወጭ ከሆነ የሰው እናት እናት ነች፣ የሁሉም እናት እናት ነች። እናትን መውደድ ነው። በቃ እነዚህ ባልን ባልን ባልን ወደው ምስን ይጠሯል

ፕሮጀክት ነው እስከ መጨረሻ ስለማያዩ ዝብለው ቴክቶክ አምጥቶ እኔ አላቀም እነዚህ ነገሮች አላቀም። ወላሂ ትላንት ላይላይ በለበት ትላንት እንኳን በበዓሉ ልብስ በለበሱት እኮ መልስ ለሰው መልስ አለ ለሰባት ሰው ነው ለስድስት ሰው አንድ አይነት ፋሚሊ ማለት ነው ይህን ልብስ አሰፍቶ የለበሱት ማለት ነው በዚህ በዚህ እንኳን አይገባቸው። ከዛ ሽዬ የራሱ ምንድን ያለው ሰዓትህን ይህን ሰዓት እኮ ጥዬው እንኳን ረስቼው ከውጣውን ተመልሽ ከሞተ መለች ነው ሰዓት አንተን ያየው ነው የሚመስለኝ። ይህን ሰዓት እጅ ላይ እያል ሲለው ሴት ጀመር ማለት ነው ጨረቃዬ። እነሱ ማውቀዋል እኛ አውቀናል። ካላስ መቆም እነሱ ማውቀዋል፣ እኛም ደግሞ አውቀናል። ለእነሱ አጀንዳ ለመስጠት ነው። በቃ ዝም ብለን የስራቸውን ይስጣቸው፣ የስራቸውን ይስጣቸው በቃ። እኔ ይጃለ አንቺ እህትሽን የምትወጂ ከሆነ እህትሽን የምትወጂ ከሆነ የሁሉም እህት እህት ናት። እናት እናት ናት። አባት አባት ነው። የሰው እናት፣ የሰው አባት፣ የሰው እህት አረ እነዚህ ኩ እኔ አላውቅም። እነዚህ ሰዎች እኔ እኔ አላውቅም ወዴት እንደሚሄድ ነው።